በዛሬው የመጨረሻ ክፍል ፕሮግራማችን የምንመለከተው በቅዳሜ እንግዲህ ወደ ለንደን ነው የሚወስደን ወደ ሰማያዎቹ ቤት። ባለፈው ሳምንት እንደምታውቁት ቼልሲ በዩኤፋ ኮንፈረንስ ሊግ ተጋጣሚውን ሪያል ቤቲስን በማሸነፍ አራት ለአንድ በሆነ ውጤት የኮንፈረንስ ሊግ ዋንጫ ማሳካቱ ይታወሳል። ከዛ ቀደም ብሎ ደግሞ በዩኤፋ ሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረግ ፉክክር ኖቲንጋም ፎረስትም በመጨረሻ 38ኛ ሳምንት ጨዋታ አንድ ለባዶ አሸንፎ የዋንጫ ባለድል መሆኑ ይታወቃል። ከዚህ ጋር በተያያዘ እንግዲህ ሰፊ ፕሮግራም ሰፊ ዳሰሳ ሰርተን ከእናንተ ጋር ቆይታ አድርገናል። ቼልሲ በንቃት ወደሚያውቀው የዝውውር መስኮት እንግዲህ መሳተፍ ተጀመረ ሰንበት በት ትብሏል። በተለይ የነክሊር ላይ ካፒታልና እና ቶሊ ቦይሊ ወደ ቡድኑ መምጣት በቼልሲ ቤት ምን አይነት ክል ለውጥ እንዳመጣ በግልጽ የሚታይ ነው። እነዚህ ባለሀብቶች ለማውጣት የማይሰስቱ ገበያ ላይ የተገኘን ተጫዋች ቢችሉ በአጠቃላይ ማዘዋወር የሚፈልጉ ለቡድን ግንባታ ቅድሚያ የሚሰጡ በወጣቶች ላይ እምነት ያላቸው በአዲስ መልኩ በተዋቀረ ስትራቴጂ እንግዲህ በንቃት ዝውውር ማድረግ ከጀመሩ ድፍን ሶስት ዓመት አልፏቸዋል። እና ዛሬ ላይም ይሄ የዝውውር ሂደት የማስፈጸም አቅማቸውን በድጋሚ በሌሎች ታላላቅ ክለቦች ላይ ማሳየታቸውን ቀጥለዋል። ከቀናት በፊት በሰራነው ፕሮግራም ላይ አንድ ሀሳብ አንስቼላችሁ ነበር፣ ውድ አድማጮች፣ ይህን ፕሮግራም የምታደምጡ በተለይ የቼልሲ ደጋፊዎች ቼልሲ ወደ ዊፋ ሻምፒየንስ ሊግ ተሳትፎ ቦታን ይዞ ማጠናቀቁ ለቼልሲ በጎ ዜና ነው። ለሌሎች ክለቦች ግን በጣም ከባድና ከባድ ጊዜ ነው የሚሆነው። እንደ ምክንያት ደግሞ የተጠቀምኩት ዋነኛ ጉዳይ የክሊር ላይ ካፒታልና የቶዲ ቦይሊ ኃላፊዎች በደንብ በንቃት ዝውውር ላይ ሲሳተፉ የሌሎች ክለቦችን የምልመላ አቅምንም የሚያዳክም የዝውውር ሂደት ነው የሚያደርጉት ለምሳሌ፣ አንድ ክለብ አንድን ተጫዋች ለማዘዋወር ረጅም ጊዜ ታርጌት አድርጎ በተጫዋቹ ዙሪያ ሪሰርች ሰርቶ ስካውት አድርጎ ለማዘዋወር የተቻላቸውን ነገር ሁሉ ተጠቅመው በተቻላቸው አቅም ለማዘዋወር በሚጥሩበት ወቅት በመጨረሻ ሰዓት ወደ ተጫዋቹ ኤጀንት ወይም ወደ ክለብ በመደወል ቢያንስ ያ ክለብ ካቀረበበት የተወሰኑ ማሻሻዮችን በማድረግ ዝውውሮችን ሃይጃክ በማድረግ ያስፈርማል። ቼልሲ አንደኛ ዝውውር የመጥለፍ አቅሙ ብቻ ሳይሆን በቀጠሯቸው ኃላፊዎች ላይ ያላቸው እምነትና የትኛውንም ድርድር ሰብሮ በመግባት ለማስፈረም የሚያደርጉት ጥረት ሁሌም በውጤታማነት ሲጠናቀቅ ነው የምንመለከተው። ዛሬ ላይ ከቀናት በፊት ወደ ማንቸስተር ዩናይትድ ማቲያስ ኩኛን ተከትሎ ይዘዋወራል ሲባል፣ ከሳምንት በፊት ደግሞ ኒውካስል ይህን ተጫዋች ለማስፈረም ከፍተኛ ጥረት ጀምሯል እየተባለ ኤቨርተን ዝውውሩን ጠልፎ ያስፈርማል ሲባልለት የነበረው ከ21 ዓመት በታች የእንግሊዝ ብሔራዊ ቡድን የፊት መስመር አጥቂ የሆነውን ሌም ዴላፕን እነዚህን ሶስት ክለቦችን በማሸነፍ ቼልሲ ድርድሩን ያለፈው ሰኞ ተቀላቀለ። ሐሙስ ምሽት ተጫዋቹን የግሉ ማድረጉን ይፋ አድርጓል። ተጫዋቹ በቀጣይ ቀናት ለሕክምና ምርመራ ወደ ኮባሃም የትሬኒንግ ማዕከል ይደርሳል። የቼልሲ ንብረት መሆኑ እሑድ ዕለት ሬጅስተር ተደርጎ በይፋ ይታወቃል። ቼልሲ የሳመሬ ዝውውር መስኮቱን የሊየም ዴላፕን ዝውውር በመጥለፍ ትልቁን ዝውውር አሳክቷል። ቀጣይ የትኛው ተጫዋችውን ከወዲሁም ይጠበቅ ነው። ቼልሲ ይህን ተጫዋች እንግዲህ ባለፉት ቀናት በደንብ ከተጫዋቹ ጋር ቅድመ የተለያዩ ጉዳዮች ቅድመ ሁኔታዎች ላይ በመደራደር በጣም በሚያስገርም ሁኔታ ሌም ዴላፕ ከተወሰኑ ጊዜያት በፊት ለማንቸስተር ዩናይትድ ኃላፊዎች ቀጥተኛ ምኞቱን ገልጾ ነበር እና ወደ ማንቸስተር ከተማ ድጋሚ መጥቶ መጫወት እንደሚፈልግና ማንቸስተር ተጫዋቹ ላይ ጠንካራ ፍላጎት እንዲያሳይ ማነቃቃትን እንደፈጠረ ሲዘገብ ስንሰማ ነበር። ነገር ግን የክሊር ላይ ካፒታል እና የቶዲ ቦይሊ ተወካዮች የትኛውንም ተጫዋች ለማስፈረም የሚከፈለውን መስዋዕትነት ለመክፈል በእጅጉ ዝግጁ ስለሆኑ የዚህን ተጫዋች ዝውውር ሂደት እንግዲህ በመጨረሻም በሚገባው ሰዓት ተገቢውን የድርድር አቅም ተጠቅመው ከማንቸስተር፣ ከኒውካስል፣ ከኤቨርተን ሌሎች ክለቦችንም ጨምሮ ሊየም ዴላፕን እንግሊዛዊን የወደፊት ተስፈኛ ሃያ አንድ ዓመት በታች የእንግሊዝ ብሔራዊ ቡድን አጥቂ የስፒሽ ታውን የፊት መስፈር ተጫዋች እንግዲህ የግላቸው አድርገዋል። ቼልሲ ሌም ዴላፕ ላይ አቅሙን ያሳይ እንጂ በርካታ ዝውውሮችንም የመጥለፍ ስትራቴጂ አሁን ላይ ማጠናከሩ ቀጥሏልና ኤንዞ ማሬስካና ሌም ዴላፕ ዳግም ተጣምረዋል። እንደምታውቁት ሌም ዴላፕን በማንቸስተር ሲቲ አካዳሚ ለዚህ ደረጃ ያበቁት ኤንዞ ማሬስካ ናቸው። በአንድ ወቅት በሌስተር ሳሉ ስለ ሌም ዴላፕ የሰጡትን አስተያየት ላስታውሳችሁ። በታዳጊዎች ካሰለጠንኳቸው የፊት መስመር ተጫዋቾች ውስጥ ኮል ፓልመር ቴክኒካል ነው ይላሉ። ፊልፎደን አቅም እንዳለው ሁሌም ያሳያል። ለወደፊት ተስፋ ትልቅ የቡድን ግንባታ ላይ ተስፋ የሚጣልበት ተጫዋች መሆኑን በተደጋጋሚ ያሳያል እና ኦስካር ቦብ የተሻለ እድገታቸውን ከተጠበቀ ትልቅ ደረጃ ይደርሳሉ። ሌም ዴላፕ ግን የተሟላ አጥቂ ነው ነው ያለው። ኮምፕሊት አጥቂ ነው በማለት ነው እንግዲህ ኤንዞ ማሬስካ የገለጸው እና ይሄ ኮምፕሊት አጥቂ ብሎ ያደነቁትን ዛሬ በዋና ቡድን ውስጥ ያገኙታል ማለት ነው። ሌም ዴላፕና ኤንዞ ማሬስካ በቼልሲ ቤት ዳግም ተጣምረዋል። ይሄ ዝውውር ሂደት በምን አይነት መልኩ ሊጠናቀቅ ይችላል የሚለውን በተወሰነ መልኩ መረጃ ሳጋራችሁ እንግዲህ ጁን 12 የፊፋ ክለብ ወርል ካፕ በይፋ ይጀመራል። በጣም በሚያስገርም ሁኔታ የ ይቅርታ የጁን 14 የክለብ ወርልድ ካፕ እንትን ይጀምራል ውድድር ይጀምራል። ከሁለት ቀን ቀደም ብሎ ጁን 12 በዩሮ 21 ዓመት በታች ሻምፒዮን ይጀምራል። ሌም ዴላፕ ለእንግሊዝ ብሔራዊ ቡድን ተጠርቷል። እንደምታውቁት በዘንድሮ የውድድር ዓመት በፕሪሚየር ሊግ 12 ግብ ይሄድ አጥቂ አስቆጥሯል። በሊግ በሊካዝሊ አማካኝነት ጥሪ ተደርጎለታል። የቼልሲዎቹ ውሳኔ ምን ሊሆን ይችላል? ከወዲሁ አጓጊ ቼልሲ የራሱን ንብረት ያደርገዋል ጁን አንድ ጁን 12 ዩሮ ከ21 ዓመት በታች ቻምፒየንስ ሺፕ ይጀምራል። በተጨማሪም ደግሞ ጁን 14 ክለብ ወርል ካፕ ይጀምራል። ስለዚህ ቼልሲ ለክለብ ወርል ካፕ ያስፈልገኛል ብሎ ስላመነ እና ከነ ኢስቲቫዎ ጋር በጋራ አዲሱን ክለብ ተቀላቅሎ እንዲያገለግል ይፈልጋሉ። ስለዚህ ይሄ በብሔራዊ ቡድን እና በክለብ መካከል የሚደረግ ቀጣይ ድርድር በዚህ ተጫዋች ዙሪያ ለውሳኔ ያበቃቸዋል ተብሎ ይጠበቃል። ነገር ግን ቼልሲ በዚህ ውድድር ላይ ሌም ዴላፕን እንደሚፈልጉ በተደጋጋሚ ገልጸው ነው ዝውውሩን ማጣደፍ የቻሉትና በጣም በሚያስገርም ሁኔታ ይህን ተጫዋች የራሳቸው አድርገዋል። በነገራችን ላይ የመክፈቻ ጨዋታ የእንግሊዝ ከ21 ዓመት በታች ጨዋታ ከስሎቫኪያ ጋር ነው የሚደረገው። ሊካዝሊ ጥሪ ተደርጎለት ይሄ ተጫዋች በዚህም ወቅት ይቅርታ የእንግሊዝ ብሔራዊ ቡድንን ካምፕ ከሀያ አንድ ዓመት በመቀላቀል ዝግጅት እያደረጉ ነው የሚገኙት እና ተጫዋቹ ለሕክምና ምርመራ ዛሬ ኮባሃም ይመጣል። ይሄ የሃያ ሁለት ዓመት ተጫዋች እንግዲህ ቼልሲ የራሱን ንብረት አድርጓልና ምን አይነት አስገራሚ የዝውውር ሂደት እንደተጠቀሙ በቼልሲዎች በኩል የሚደነቅ ነው። እንደምታውቁት በተለያየ የጨዋታ እንትን ነው የዩሮ ከአንድ ዓመት በታች የሚጀምረው በስሎቬኒያ፣ ጀርመን፣ ቼክ ሪፐብሊክ ከእንግሊዝ ጋር በቀጣይ የሚገናኙ ክለቦች፣ ብሔራዊ ቡድኖች ናቸው እና ምን አይነት ውሳኔ ይሰጥበታል የሚለው እንግዲህ ከወዲሁ በጉጉት እየተጠበቀ ነው የሚገኘው እና ምን አይነት የዚህ ተጫዋች ቆይታ በብሔራዊ ቡድን እዛው እንዲዘልቅ ወይስ ቼልሲን መጥቶ እንዲያገለግል የሚለው እንግዲህ በ ወሳኝ ምዕራፍ እንግዲህ የሚደረግ ከባድ ውሳኔ ይሆናል ተብሎ ይጠበቃል። እንዲሁም እንደምታውቁት የማንቸስተር ሲቲ የሚያስገርም መረጃ ልንገራችሁ። ፔፕ ጋር ዶላ ባለፈው ሳምንት የፕሪሚየር ሊግ ጨዋታ ከተጠናቀቀ በኋላ ማካቲን እና ኦስካር ቦብን፣ ይቅርታ ማካቲን እና ሪኮ ሉዊስን ሊካዝሊ ጥሪ አድርጎላቸዋል። ፔፕ ጋርዲዮላ ተጠየቀ። ሁለቱ ተጫዋቾች ለአንድ ዓመት በታች ለኢንግላንድ ለቶርናመንቱ ጥሪ ተደርገዋል። እነዚህ ተጫዋቾች ደግሞ እንግሊዝ ወክለው ፓርቲስፔት እንዲያደርጉ እንፈልጋለን። ተጫዋቾች ጥሪውን ተቀብለዋል። እንዴት ነው የምታደርጉት? በጁን 14 ክለብ ወርልድ ካፕ ይጀምራል። በጁን 12 ደግሞ የዩሮ ቻምፒየንሺፕ ሊጀምር ነው እና እንግሊዝ ሁለት ተጫዋች ከማንቸስተር ሲቲ ጥሪ አድርገዋል ይህን ውሳኔ እንዴት ትመለከታላችሁ ተብሎ ለፔፕ ጋርዲዮላ ጥያቄ ቀርቦለት ነበርና ፔፕ የመለሰው መልስ በጣም የሚያስገርም ነው ሁ ፔድ ዘ ሳለሪ ነው ያለው ማን ነው ለነዚህ ለእነዚህ ተጫዋቾች ደሞዝ የሚከፍለው ማን ነው ለእነዚህ ተጫዋች ኮንትራት የሰጠው ማን ነው ለእነዚህ ተጫዋች እድገታቸውን ጠብቆ ከአካዳሚ እስከዚህ ድረስ ማብቃት የቻለው እኔ ሰፊ ስኳድ አትስጡኝ ሰፊ ማኔጅመንት ያለው ጠባብ ስኳት ስጡኝ። በዚህ የውድድር አመት ያልኩበት ዋነኛ ምክንያት እነዚህን ተጫዋቾች ተማምኝን። ስለዚህ እነዚህን ተጫዋቾች እናንተ ከወሰዳችሁ እኔ በክለብ ወርልድ ካፕ በነማን ልጫወት ነው የሚል ቀጥተኛ፣ ሲሪየስ የሆነ መልስ ነው የሰጠውና ፔፕ ፍጹም ደስተኛ አልሆነም። እና ምናልባት ለእነዚህ ተጫዋቾች የሚሰጠውን ፍቃድ ሊከለክል እንደሚችልም ይጠበቃል ወይም ከቶርናመንቱ አቋርጠው ወደ ክለብ ሊመለሱ የሚችሉበትም እድል አለና፣ ይሄ አወዛጋቢ ጉዳይ ነው። እንደምታስታውሱት ሀያ ሀያ ሁለት ላይ የዩሮ አንደር ናይንቲን ቻምፒየንስ መሆን የቻሉት ከሊካዝ ሊጋ ይሄ ቡድን ነው፣ ይሄ ስብስብ ነው፣ እነ ሊየም ዴላፕ ያሉበት ነው። ስለዚህ አወዛጋቢ ጉዳይ ተፈጥሯል። ቼልሲም የፔፕ ጋርዶላ አይነት አቋም ሊይዝ ይችላል የሚሉ ግምቶች በስተዋል እና በስተመጨረሻ እንግዲህ ይሄን አጥቂ ኢንዞ ማሬስካ ዳግም በቼልሲ በሰማያዊዎቹ ቤት ማግኘት ችሏል፣ እና ምን አይነት አስገራሚ የዙቡር ሂደት ቼልሲዎች እንደፈጸሙ በስፋት እየተነገረ ነው የሚገኘው። ቼልሲ በጣም በጣም አስደናቂ የዙቡር መስኮት ሊያደርግ እንደሚችል መክፈቻውን አሳይቷል። ለምሳሌ ባለፉት ቀናት ከሂጎይ ኬትኬ ጋር ስሙ ተያይዞ እንደምታቁ እንደምታውቁ ቼልሲዎች በቀጥታ የኢንትራፍራንክ ፈርት ኃላፊዎችን በመሄድ ሽጡልን ብለው ነው የጠየቁት። ስለዚህ 114 ሚሊዮን ዶላር ወይም 83 ሚሊዮን ፓውንድ ወደ 100 ሚሊዮን ዩሮ ገደማ ክፈሉ ተባሉ። በአከፋፈል ስርዓቱና በተለያዩ ሂደቶች ላይ ቼልሲዎችን ለውሳኔ የሚያበቃ የተጫዋቹን ፐርፎርማንስ ድጋሚ መመልከት ስላለባቸው ድርድሩ ሆልዶ ነው። ከቀናት በፊት ደግሞ የቤንጃሚን ሼሽኮንና እና የቪክተር ግሪኬስን ዝውውር በቀጥታ ተሳታፊ መሆን ቻሉ፣ ማለት ዝውውሩ ላይ መግባት ችለዋል። ይሄ አንድ መቶ ፐርሰንት የተረጋገጠ መረጃ ነው። ከሊየም ዴላፕ ዝውውር ጋር ወጣውን አንድ ሌላ ተያይዞ የወጣውን መረጃ ሁን ለምሳሌ ዴቪድ ኦርኒስተን ያጋራው መረጃ ብነግራችሁ የሊየም ዴላፕ ዝውውር የቤንጃሚን ሼሽኮንም የሂጎ ይኮትኬንም የቪክተር ግሩኬስንም ዝውውር ምንም አይነት ተጽዕኖ አይፈጥርም የሊየም ዴላፕ የዝውውር ሂደት ከነዚህ አጥቂዎች ፕላን ጋር ቼልሲን ወደኋላ እንዲያፈገፍግ ወይም በአጥቂ ያለውን አማራጭ እንዲገድብ አያስገድደው በይበልጥ አንዱን አጥቂ ለማስፈረም በቀጣይ ቀናት ቼልሲዎች ይሰራሉ ነው የሚለው ሊየም ዴላፕን አስፈርመው ኒኮላስ ጃክሰን በስብስቡ አለ ማርክ ጉይ አለ እንዲሁም በተመሳሳይ የኒኮላስ ጃክሰንን እና ክሪስቶፈር ንኩንኩ እያሉ አሁን ሌም ዴላፕ በተጨማሪ ቤንጃሚን ሸሽኮን፣ ጌከሬስን እና ሂጎይ ኬትኬን በራደራቸው ውስጥ አካተው በቀጣይ ሳምንት በነዚህ ተጫዋቾች ዙሪያ ላይ ቼልሲዎች ሰርተው እንግዲህ አንዱን ተጫዋች ታርጌት አድርገው ለማስፈረም ወደ ገበያ ያወጣሉ። ቼልሲ ገበያውን ለመቆጣጠር የሻምፒየንስ ሊግ እግር ኳስን ነበር የሚፈልገው። ይህን ሂደት አሳክቶ ዳግም ወደ ገበያ ወጥቷል። ሌም ዴላፕ የቼልሲ ንብረት መሆኑ ብቻ አይደለም፣ በርከት ያሉ ዝውውሮች የመጠለፍ እድል አለባቸው። ከቀናት በፊት አንድ የአርሴናል ፕሮግራም ላይ አንድ ጉዳይ አንስቼ ነበር። ታይሚን ደ ዲሲዥን፣ ታይሚንግ ን ዲሲዥን ዝውውር ላይ ከፍተኛ ተጽዕኖ አለው ብለን በጣም በሰፊው ተወያይተን ነበር። ጊዜና ሰዓትን የጠበቀ ታይሚንጉን ጠብቆ ወደ ውሳኔ አንድ ክለብ በቀጥታ ዝውውር ላይ ካልሄደና የዝውውር ሂደት የሚንዛዛ ከሆነ ያ ዝውውር በነ ቼልሲ አይነት ፈርጣማና በመደራደርም ገንዘብ ክፍያ ላይ አቅማቸው ፈርጣም ያለ ክለቦች ዝውውር የመጥለፍ አቅማቸው በጣም ከፍተኛ ነው። ለምሳሌ በግሌ ከሚያሰጉኝ ዝውውሮች መካከል ቼልሲ ሊጠልፋቸው እንደሚችል ግምት እንኳን ለማስቀመጥ የሼሽኮንም የጌሪኬስንም ዝውውር ከሁለት አንዱን ተጫዋች የመጥለፍ እድል አላቸው። ምክንያቱም ከሁለቱም ክለቦች ጋር ቼልሲ ያለው ቀጥተኛ ግንኙነትና ፈጣን የመደራደር አቅምን ስንመለከት ቼልሲዎች የሚያስቆማቸው ያለ አይመስልም። ፕላናቸው ሰፊ ነው። እነ ጋይታንን ከቦሩሲያ ዶርትመንድ ለማምጣት ይፈልጋሉ። በተለይ ቹኩሜካን የዝውውሩ አካል በማድረግ ቼልሲ እነዚህን ተጫዋቾች ማዘዋወሩ ይፈልጋል። ኒኮ ዊሊያምስ በራደር ውስጥ አለ። ቼልሲ በሙካይሎ ሞድሪክ እና ጃይዳን ሳንቾ ፖዚሽን ላይ ተጫዋች ይፈልጋል። ነገር ግን ምሽት ላይ ዘሳን ባወጣው መረጃ መሰረት ቼልሲ በቀጣይ ቀናት ውስጥ ይፋ ያደርጋል የጃይዳን ሳንቾን መጨረሻ። ነገር ግን እንደ ዘሳን ዘገባ ከሆነ፣ አሁን ላይ ባለው እውነታ ከሆነ ቼልሲ በእርጋታ ጉዳዩን ለመመልከትና ምናልባት ተጫዋቹን ወደኋላ ከመሸኘት ይልቅ የማቆየትም ፍላጎት እያሳየ ነው የሚገኘውና፣ ሳንቾ የሚቆይ ከሆነ በዛ ቦታ ላይ አንዱን ተጫዋች የመሸኘት እድል ይኖራቸዋል። ከሳንቾ ጋር የሚፎካከር ሌላ ተጫዋች በቦታው ላይ ያመጣሉ ተብሎ ይጠበቃልና ሌም ዴላፕ አዲሱ የቼልሲ የፊት መስመር አጥቂ ሆኖ በቀጣይ በሰማያዎቹ ቤት የምንመለከተው ሌላኛው ተጫዋች ሆኗል። አንድ ጉዳይ እዚጋ እያየ ያየ ላንሳላችሁና ፕሮግራማችንን እናጠቃለን በአንድ ወቅት ኤንዞ ማሬስካ ኒኮላስ ጃክሰንን እንደ አጥቂም እንደ ክንፍ ተጫዋች መጠቀም ይችላል ተጫዋቹ ያለው ኢነርጂ ፊዚካሊቲ ድካም አልባ መሆኑ በአንድ ለአንድ ግንኙነት አግሬሲቭም ሆኖ የማሸነፍ አቅሙን በስትራይከር ብቻ ለመጠቀም አላሰብንም ለዚህ ሲዝን ግን የኔ ተመራጭ ዘጠኝ ቁጥር አጥቂ ነው አሉ ከዛም በኋላ ግን በፕሪሲዝን ዝግጅት ላይ በክንፍም በነ ጄደን ሳንቾ ፖዚሽን በግራ የሜዳ ክፍል ሞክረ ነው ውጤታማ ሆኗል። ስለዚህ የኒኮላስ ጃክሰን አገልግሎት በአንድ ሚና የተገደበ አይደለም ብለው አስተያየት ሰጥተው ነበር። የቼልሲ ደጋፊዎች ምናልባት ይህን አስተያየታቸው ልታስተውሱ ትችላላቸው። ወደዛ ታክቲክ ኒኮላስ ጃክሰንን ሺፍት አድርገው ሳንቾን በቋሚነት አስፈርሞ የሞድሪክ ዶፒንግ ጋር በተያያዘ ነፃ ከሆነ የዛም ፖዚሽን ጥራት ተመልከቱ። አይ ብሎ ደግሞ ሳንቾ መልሰው አምስት ሚሊዮን ፓውንድ ከፍለው በተሻለ ጥራት ደግሞ ቦታውን ካጠናከሩና ጃክሰንን ወደዚህ ፖዚሽን ሺፍት ካደረጉ ሊኖር የሚችለውን ኳሊቲ ግን ቼልሲዎች ኒኮላስ ጃክሰን ላይ እስከ 57 እስከ 58 ሚሊዮን ፓውንድ ከፋይ ክለብ ከመጣ ይህንንም ጥያቄ ለማድመጥ ዝግጁ ናቸው። አንዳንድ ሁኔታዎችን ስናይ ኤንዞ ማሬስካ ከቀጣይ የውድድር አመት በቼልሲ ቤት የተደረጋጋና የሰከነ በውጤት የሚለኩበት በስኬት የሚለኩበት የውድድር አመት ሊሆን ስለሚችል ይህንን ደግሞ ከአሰልጣኙ ቀደም ብሎ በማገናዘብ እንግዲህ ኃላፊዎች ለአሰልጣኙ ይሆናል ብሎ ያሰቡትን ተመጣጣኝ ጥሩ አገልግሎት ሊሰጥ የሚችል በአንድ የውድድር አመት ወዲያው ተላምዶ ተጽዕኖ መፍጠር የሚችል ጥሩ የስኳት ተጫዋች ማምጣት ትልቁ ፕላናቸው ነበር። በመጨረሻም ይህን ፕላናቸው ተሳክቶ አንደኛው ግብ አሳክተው እንግዲህ ሌም ዴላፕን አምጥተው፣ ሁለተኛው ግብ ድል ግን ወይም አላማቸውን የሚያሰኩበት የግብ ጉዞ ሊሆን የሚችለው በነዚህ ሁለት አጥቂዎች ነው። ግሪኬ ሸሽኮ፣ እንዲሁም በተጨማሪ ሶስት ሂጎ ይኬትኬ፣ አንዱን አጥቂ ግን የማስፈረም እድላቸው በጣም ሰፊ ነው ቼልሲ እንደሚወጡ ዘገባዎች ከሆነ። ስለዚህ ቼልሲ ለወድ ቀጣ የውድድር ዓመት በይበልጥ ከዘንድሮ ተሻሽሎ ተጠናክሮ ችግሩን ክፍተቱን ፈቶ ስለሚመጣ ቼልሲ ከወዲሁ የማይገመት ጠንካራ ቡድን ሆነ ሊመጣ እንደሚችል የራሳችን ግምት ማስቀመጥ እንችላለን። እስቲ በቀጣይ ቼልሲ ከሊየም ዴላፕ ቀጥሎ ማንን ሊያስፈርም ይችላል? አብረን የምናየው ነው የሚሆነው። ሊየም ዴላፕ ግን የቼልሲ ንብረት በይፋ ሆኗል። ዛሬና ነገ የህክምና መርመራውን ያደርጋል። ከእናንተ ጋር ቆይታ ያደረግኩት ሚና ዳብዲ ነበርኩ። ከዚህ ፕሮግራም በፊት በሊሽ ዲያስ፣ በብሩኖ ፈርናንዴዝ እንዲሁም ዛሬ ምሽት በሚደረገው የዩኤፋ ሻምፒየንስ ሊግ የፍጻሜ ጨዋታ ዙሪያ ሰፊ ዳስሳ ከአባ ጋር አብረን በጋራ ሰርተናል። ከእኛ ጋር ቆይታ ስላደረጋችሁ ከልብ ከልብ እናመሰግናል ላይክ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። መልካም የእረፍት ቀን እንዲሆን ተመኘን። ሰላም ቆዩ።